እኔ በጣም ከባድ የሀሺሽ እና የሲጋራ ሱስ ነበረብኝ። ፈልጌ አልነበረ ማረገው የሴጣን ስራ እንደሆነ የሚታወቀው እያለቀስኩኝ ነበር። ማቆም እፈልገው ግን አልቻልኩም ነበርና በጣም ተጎድቼበት ነበረ። በቃ ገንዘቤን፣ መልኬን፣ ሁሉን ነገር እያጣሁበት ነበር። ብዙ ገዳም ሄጃለሁ። ስውሯ ማርያም ሶስት ቀመጥቼ ግን ሽታው ራሱን ያስጠላል። እና አሁን 50 ቀን ሆኖኛል ካጨስኩ። አመስግኑልኝ። ይህ ወንድማችን በጭንቀት መምሰቃይ ነበረ። ያልሄድኩበት ቦታ የለም፣ ገንዘቤን ጨረስኩኝ እንጂ ምሕረት አላገኘውም። ድንግል ማርያምን ስውሯ ማርያምን ዝናዋን ሰምቼ መጣሁኝ። ተማጸንኳት፣ የቅቤ እምነቷን ተቀባሁኝ። ያ ብዙ ገንዘብ ያስጨረሰኝ ያሰቃየኝ ህመሜ ድንግል ማርያም ገላገለችኝ። አመስግኑለት ከፍ አረጋችሁ። ሐኪም ቤት ሲሄድ የታመምሽው ትርፍ አንጀት ነው ሰርጀሪ ግ ውድ መሰራት አለብሽ። ያ ሰርጀሪ እንዳትሰሪ ኢንፌክሽን ፈጥሯል ተባለ። ያ ሲሻልሽ ነው የምትሰሪው ተባልኩኝ። ወደ ቤት ተመለስኩኝ። ድንቅ ሰው ጸበሏን፣ የቅቤ እምነቷንና ስለ አድኗን ሰጥቶኝ የስውሯ ማርያምን አላውቋተ ነበር። ተማጽንኳትኝ። የቅቤ እምነቷን ጸበሏን ለሰባት ቀን ተጠቀምኩኝ። በቀጠሮ የቀን ሲሄድ ምንም የምትሰሪው ሰርጀሪ የለም ተባልኩኝ። ክብር ለድንግል ማርያም ይሁን። ከፈረጋቸው አመስግኖ የተሰብ አልነበረኝም። የምኖረው ሜዳ ጎዳና ነበረ። ምግብ የሚባል አልቀምስም። ስም ፓፓዬ ብቻ ነበረ ምበላው። ጨጓራዬን በጠና ነበረ። ምንም አይነት አኪም ሊያድነኝ አልቻለም። ዝናዋን ሰምቼ ሰው ይዞኝ መጣ። ስውሯ ማርያም መጥቼ እዚህ የቅቤ እምነቷን፣ ጸበሏን፣ ቅባ ቅዱሷን ተጠቀምኩኝ። ከዛ በኋላ ያጨጓራ የሚባል የለብኝም። አሁን ነፃወኛለሁ። ድንግል ማርያም እንደዚህ አልኳት፣ እማዬ፣ ስውሯ ማርያም እናቴ፣ አንቺ ከማርሽኝ ገንዘብ የለኝም ምንም የምሰጥሽ ነገር የለም። ከዛ በእግሬ መጥቼ መሰክራለሁ አልኳትኝ። ይኸው በእግሬ መጥቼ መስክሬ ያለው ክብር ለድንግል ማርያም ይሁን ብሏል። አመስግኑልኝ ብሏል። አመስግኑለት ከፍ አደረጋችሁ። ልጄ ድንገት በአይምሮ ጭንቀት ተጭ ታመምብኝ፣ ያዘብኝ። እስከ መታሰር በሰንሰለት እስከ መታሰር ደረሰ። ሰዎችን ይመታል፣ ይሳደባል፣ ሊሻለው አልቻለም። እኔ የምኖረው አርሲ ነገሌ ነው። እዛ መተው እዚህ መተው ድነው የተመለሱ ይህ ልጅ ስውሯ ማርያም ውሰደው ይድን አላሉኝ። በሰንሰለት ታስሮ ልጄ ስውሯ ማርያም መጣ እዚህ እስራቱ ተፈቶለት፣ አሁን ጤነኛ ሆኖልኛል። ከፍ አድርጋችሁ አመስግኑን ይብሏል። ክብር ለእሷ ይሁን። እኔንም በቁርጥማት ታመም ነበረ ነበር። እሱንም ምራኛ ላይ ጸበሏን የቅብዓቷን ተጠቅሜ ከፍ አድርጋችሁ አመስግኑን ይብሏል። አመስግኑ። ክብር ለድንግል ማርያም ይሁን። ዛሬ ክብሬች ነብቴ የሰማይ ቤቴ የሰማይ ቤቴ ማለቴ ይሁን። ይህ ወንድማችን ባለቤቴ ታሳስ ላይ መጣ ለአራት ቀን ተቀምጣ ነበረ። ከተጋባን ስምንት ዓመታችን ነው። ሐኪም ቤት የመውለድ እድላችሁ ጠባም ነው ተብለን ልጅም አልነበረንም። እዚህ መጣች፣ አራት ቀን ሱባ ይዛ ተመለሰች። ድንገት በሌላ ጉዳይ ሐኪም ቤት ሄዳ ስትመረመር ነፍሰ ጦርነሽ ተባለች። ክብር ለድንግል ማርያምን አመስግኑን ይውላል። አመስግኑለት። ስህተቴን አስገብቻለሁ ይውላል። አመስግኑ አስራአምስት ዓመት ያክል የኩላሊት ታማሚ ነኝ። በጎኔ መተኛት ለእኔ ይናፍቀኛል። ግራ ገባኝ። አስራ አምስት ዓመት ሙሉ ችግር ውስጥ ነበርኩ። ጓደኞቼ ስውሯ ማርያም ደርሰው ሲሄዱ ስውሯ ማርያም ትምርሃለች አሉኝ። እኔም ተነስቼ መጣሁ። አስራ አምስት ዓመት ሙሉ የተጨነቅኩበትን ነገር የተንከራተትኩበትን ነገር የድንግል ማርያም ፈወሰችኝ። ሄጀ ስመረምር ኩላሊት የለብህም ተባልኩ። አረ እግዚአብሔርን አመስግኑ። ድንግል ማርያም ስሟ የተመሰገነ ይሁን። ቤቴ የሰማይ ቤቴ ቤቴ ስውሯ ማርያም ማወቄ በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም ከዛ ተኛው፣ ተኝቼ አየኋት። እኔ አጢአተኛ ወይኔ፣ መረሽኝ። እኔ ያየሁ ሸልኳት። እንግዳውስ ለደጅሽ ነው አብቂኝ፣ እንግዳውስ ይቅርብ እንዳልሽኝ፣ ለደጅሽ አብቂኝ አልኳት፣ ለደጅሽ ስታበቂኝ አልኳት። ከዛ ወደዚህ አካባቢ ረብሻ ነው አሉ። ስውራ፣ ወይ አንቺ ታውቂያለሽ። እና ልጆች ልሂድ ወይ እንዴት ላድርግ? እንደናት፣ አንቺ ግን ብቻሽ ትሄጃለሽ አለችኝ። ጠዋቱ ተነስቼ እንደዚያው በህልሜ አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገቡ መጣሁ። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የስድስት ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው አሉኝ። ልጅ ለባለቤት አዳሪ ነው። በቃ ፈጣሪ አቀላለኝ፣ መጣሁ። ያ ህፃን ልጅ ከዚህ በፊት የሚጫወት ነበር ነው የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ ከዚህ ወሰድኩት፣ የስውሯ ማርያም ቅቤ እምነቷን ሰጥቼ፣ ስውሯ አንቺ ታውቂያለሽ አንቺ ያድኝልኝ አንቺ ዳብሽልኝ ብዬ እምብርቱንም ባፉንም ሰጠሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበረ። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ

ምልክት ስላልነበረኝም ነበር ስላሰጠችኝ ዛሬ የመጣሁት ከሚገርማችሁ ቤተሰብ ይቅብ ቤተሰብ ሞቷል ብዬ ነው የመጣሁት ስውሯ እሷ ታውቃለች የእሷ ቃል ለመመስገን ስላለብኝ እና እሷ ምንም የሚሰራ ነገር የለም እኔ ቁጭ ብዬ ነው ማመስገን